አሰላሙ አለይኩም ወረህመቱላሂ ወበረካቱ እንዴት ናችሁ የቲክቶክ ቤተሰቦች ሰላም ናችሁ አለሁኝ ደህና ነኝ አልሀምዱሊላህ እናንተስ ዛሬም በድጋሚ ተመልሼ መጥቻለሁኝ ዛሬ ወደ ኮምቦልቻ የምሄድ 112200 የፈጀ እቃ ውጣጥቻለሁኝ አብራችሁ ቆዩ ማዘዝ የምትፈልጉ ዘዙ እዚህ ጋር እንደምታዩት ወደ ቀዝርዝሩ አንግባ ማለት ነው። ማዘዝ የምትፈልጉ ዘዞ ዚጋ በርሜል አላት። አንድ ረቶ ነው ያዘጋጀችው። የተረፉ በካርቶን በርሜል 3000 ብር 400። እሺ ዚጋ ሱፍራ አላት። የረፈቦት ሱፍራ እሱ ያለችኝ አንድ ሜትር ነው። በርግጥ ግን እኔ ጋር በአንድ ሜትር ስለጨረስኩ ሜትር ተኩሉ ነው። ሜትር ተኩሉ 2800 ነው። አዎ 2800 እሷ ግን በሺ ስምንት ሂሳብ ነው የከፈለችኝ። ያንን ነግራት አለሁኝ ሜትር ተኩሉን አድርጌላት አለሁ። ስላልቻልኩን ይሄንን መጀመሪያ ላይ ላሳያት ብዬ ነው። ሜትር ተኩሉ ሱፍራ ሁለት ሺ ምናምን ብር። እዚህ ጋር የብርድ ልብስ አላት አራት ነጥብ አምስት አራት ሺ ሰባት መቶ ዋጋ

ወደዚህ ስንመለስ ደግሞ የውሃ ብርጭቆ አንድ ደርዘናላት አምስት ማዕዘን 1250። እዚህ ጋር የምታዩት እንትን የውሃ ኮምፕሌት አላት፣ ዋጋ 2800። ሻይ ጉሽ አንድ ደርዘናለቻት ዋጋ 1000 ብር። እዚህ ጋር የ የቡና መፍጫ 200 ግራም አላት፣ ዋጋ 5000። ቦይለር አላት፣ ቦይለር ዋጋ 2500፣ መዳመጫ አለቻት መዳመጫ 600። እዚህ ጋር መጥበሻ ሰሪፊስ አላት ዋጋ 4500። ማዕደን ሙሉ ሴላት ለ9 ሴሩ ዋጋ ማዕደን የቅቤ እቃ ምናምን የወጥ መያዣ ማለት ነው ዋጋ 6000 ብር። እዚህ ጋር ቦይ እንትን አለቻት ስምንት መቶ ብር 1.5 ሜትር ናት። ቴርሞዛ አላት። ቴርሞዛ በቡኒ ነው። ዋጋ 5500 ብር። እሺ እዚህ ጋር ተከማቻዎች አላት። ጭልፋ ሁለት በ300 ተለቅ ያለው እዚህ ጋር ደግሞ ያለቻት ጭልፋ አላት 350 የእንትን የዘይት አላት መማሰያ ያለቻት ዋጋ 350 እና ቢለዋ ደግሞ ሁለት ቢላዋ አላት 500 ብር ሁለቱ በአንድ ማለት ነው። እሺ እዚህ ጋር የካሮት መፈጠቂያ አላት። ሁለት መቶ 50 ሹካ 300 ማንኪያ 300 አንዳንድ ደርዘን አላት እዚህ ጋ የሽንኩርት ሺ እሷ በቢጫና በጥቁሩ ነበር ያለችኝ፣ እድል ሆኖ በነጩና በጥቁሩ ነው ያለኝ ዋጋ 1ሺ 800። እዚህ ጋ የሽንኩርት መጥጫ 3ሺ 500 ሌላእ ጁ ሳቼ ጁሰራላት ዋጋ እዚህ ጋር ራና ሳህን ራና ሳህን በጥቁር ነው ያላት፣ ዋጋ 4500 ማጅስቲክ ብረት ድስት አላት ከ2500 ማጅስቲክ 16 ሺህ ብር ገብቷል ማለት ነው። ዋጋ በጣም ጨምሯል። 16 ወደዚህ ወደ ማርከዎቹ ስንመጣ ደግሞ ጥበብ ፓርቴሽን አለቻት፣ ባለ ሁለቷ ማለት ነው። ሁለት ጨፈ ሁለት ሰፈን ጥበብ ፓርቴሽን 1200። እዚህ ጋር ሰርቪስ አላት፣ ስሪ ፒሱ 700 በነጩ ማለት ነው። ለዚህ አስቀዳ ብሎ አሰብነው፣ ይሄ ነው። እሺ እዚህ ጋር ሌላ ፓርቴሽን አለቻት 1500 ብር፣ ሳሲ ነው ቀማ ነገር 1500 ፓርቴሽን። እዚህ ጋር ደግሞ የቆሎ ሰሃን አንድ ደርዘን አላ 720 ብር አንድ ደርዘን። እሺ ሰርቪስ ደግሞ ባለ 1000 ብሩን ያደረገችው እና ለዚህ የሚያስኬድ የቁርጥ ሰሃን አላት 1800 ብር ደርዛ እና እዚህ ጋር ከቦቷ ሁለት ነው። ሁለት ሲኒ ያላት ማለት ነው። ቆም ሰያቻ ሲኒ ለወርቃማው ከቦት አንድ ደርዘን 3400 መቶ መታያ አንዴ ጥበብ ሲኒ ደግሞ ኮምፕሌቱን ነው ያረገችው ዋጋ 5200 ረከቦቷ መስታወት ነው አራት ሺህ ብር ባለ ጅምላይቱ ነው እና ከስር ጥበብ ረከቦት አለ የተለመደው ሶስት ሺህ ዘጠኝ መቶ ብር የሾርባ ሳህን አንድ ደርዘናላት ከአንድ ሺህ ሰማኒያ ብር የድንች መላጫ በሀምሳ ብር ማለት ነው እና ቁዎቿ እነዚህን ይመስላሉ ስለተከታተላችን አመሰግናለሁ ቻው